ጤና ይስጥልኝ ተመልካቾች፣ እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሲሳይ ዘሪሁን ነኝ። በቅድሚያም ጉዳዮችን አስቀድማለሁ። የአረንጓዴ አሻራ መርሃግበር ግበር ከምግብ ሉዓላዊነት ጋር የተሳሰረ ሀገራዊ የልማት አጀንዳ መሆኑን የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የናይጄሪያ ምክትል ፕሬዚዳንት ካሽም ሽቲማን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የክልል ርዕሳነ መስተዳድሮች እንዲሁም የሁለቱ ከተማ አስተዳደር ከንቲባዎች ነው ሚኒስትሮች በተገኙበት በአዲስ አበባ የወንዝ ዳርቻ የልማት የችግኝ ተከላ መርሃ ግብር መካሄዱ ይታወሳል። በመርሃ ግብሩ የተገኙት የክልል ርዕሳነ መስተዳድሮች የአረንጓዴ አሻራ መርሃ ግብር ለጋራ ዓላማ በአንድነት መቆም ያለውን ውጤታማነት በተግባር የበለጠ ስለመሆኑ የገለጠ ስለመሆኑ አብራርተዋል። የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪም የሐረሪ ክልል የአረንጓዴ አሻራ መርሃ ግብር ከምግብ ሉዓላዊነት ጋር የተሳሰረ ሀገራዊ የልማት አጀንዳ መሆኑን አንስተዋል። ህብረተሰቡም ያለ ልዩነት በጋራ እያደረገ ያለውም ተሳትፎ። የተሳትፎ ደግሞ መርሃ ግብር ውጤታማ እንዲሆን ትልቅ ሚና አበርክቷት ነው ሲሉ የተናገሩት በመትከል ማንሰራራት በሚል መሪ ቃል በዘንድሮ ዓመት የአረንጓዴ አሻራ መርሃ ግብር ሰባት ነጥብ አምስት ቢሊየን በላይ ችግኞች ለመተከል መዘጋጀቱንም ተገልጿል። ጽዱ ኢትዮጵያን ለቀጣይ ትውልድ ለማስተላለፍ ሁሉም የበኩሉን ሚና ሊወጣ ይገባል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌት ወይሳ ተናገሩ። ጽዱ ኢትዮጵያን ባህል ማድረግ በሚል መሪ ሀሳብ ሁለተኛው ዙር ሀገር አቀፍ የአካባቢ ብክለት መከላከል ንቅናቄ ማስጀመሪያ መርሃ ግብር በሀረሪ ክልል ተካሂዷል። ፍቃዱ በላይ ጽዱ ኢትዮጵያን ባህል ማድረግ በሚል መሪ ሀሳብ ሁለተኛው ዙር አቀፍ የአካባቢ ብክለት መከላከል ንቅናቄ ማስጀመሪያ መርሃ ግብር በሐረሪ ክልል ተካሂዷል። በመድረኩ የተገኙት የሀረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንደ ገለጹ ጽዱ ኢትዮጵያን ባህል ማድረግ ጽዱ ኢትዮጵያን ውል ለማድረግ ከፍተኛ እገዛን ይፈጥራል ብለዋል። ጽዱ ኢትዮጵያ ውል ሊሆን የሚችለው ሁሉም በጋራና በቅንጅት ሲሰራ መሆኑን ገልጸው ለዚህ መችግኝ ተገላ መርሃ ግብሩ የስራው አንድ አካል ነው ሲሉም አክለዋል። ምቹ የስራ አካባቢ ለመፍጠር ሁሉም አካባቢውን ማጽዳትና መጠበቅ እንደሚገባው የገለጹት ኃላፊው በተለይ የሃይማኖት አባቶችና የሀገር ሽማገሎች ለስራው ስኬታማነት የበኩላቸውን ሚና እንዲወጡም ጥሪ አስተላልፈዋል። ኢትዮጵያን ለማሻገር የታለመውን ግብ ለማሳካት የተጀመረ ትልቅ ኢኒሽቲቭ ነው። ስለዚህ ጽዱ ኢትዮጵያ እውን ሊሆን የሚችለው ከግለሰብ አንስቶ በድምር ውጤት የሁሉም አካባቢ በሚሰራ የትብብር ስራ የቅልጅት ስራ ነው። የጽዱ ኢትዮጵያ ኢኒሽቲቭ በአንድ ግለሰብ በአንድ ተቋም ከግቡ ሊደርስ አይችልም። ጽዱ ኢትዮጵያን ለማረግ ለማድረግ እያንዳንዱ ዜጋ የራሱን ኃላፊነት መወጣት አለበት። የኢፌዴሪ አካባቢ ባለስልጣን ዋና ዶክተር ኢንጂነር ሌሊሴ ነሜ በበኩላቸው ንቅናቄው ለስድስት ወራት እንደሚቆይ ገልጸው ጽዱ ኢትዮጵያ ለቀጣይ ትውልድ ለማስተላለፍ ሁሉም ማህበረሰብ ኃላፊነት መሆኑን አስገንዝበዋል። አያይዘውም ቆሻሻ በከተሞች ንጽህና ላይ አሉታዊ ተጽዕኖ ከመፍጠሩ ባሻገር በአካባቢና በተፈጥሮ ሀብት ላይ ከፍተኛ ጉዳት እያደረሰ እንደሚገኝም ጠቁመዋል። ጽዱ ኢትዮጵያ የሚለው መሪ ሀሳብ በአገር አቀፍ ደረጃ ተግባራዊ ከተደረገ ወዲህ ጽዱ ከተሞችን ከመፍጠር አኳያ በኮሪደር ልማትና በኢኮ ቱሪዝም ዘርፍ አበረታች ውጤቶች እየተመዘገበ እንደሚገኝም አክለዋል። የሁለተኛው ዙር ንቅናቄ በስድስት አበይት ጉዳዮች ላይ እንደሚያተኩር አንስተው በዚህም በፕላስቲክ ብክለት፣ በውሃ ብክለት፣ በአፈር ብክለት፣ በአየር ብክለት፣ በድምፅ ብክለት፣ በአደገኛ ኬሚካል፣ በደረቅ ፈሳሽ ቆሻሻና በአካባቢና ማህበረሰብ ተጽዕኖ ግምገማ ላይ ትኩረት ማድረግ የሚካሄድ መሆኑንም ዋና ዳይሬክተሯ ገልጸዋል። ዛሬም ክልል አቀፍ የምናስጀምረው በዚች በውይታ ክልል የአካባቢ ብክለትን በመከላከል ንቅናቄ በሀገር አቀፍ ደረጃ በግንቦት 28 ቀን ያስጀመር ነው። ዛሬ ወደ ስምንተኛዋ ክልል ወደ ሀረሪ በመምጣት ይህንን በይፋ በዛሬ የምናስጀምር ይሆናል። ይህ ጅማሩ ለቀጣይ ስድስት ወራት የሚቆይ ንቅናቄ ነው። በዚህ ንቅናቄ የሰኔን ወር የፕላስቲክ ብክለትን መከላከል ላይ ትኩረት ያደረገ አማራጭ ሊሆኑ የሚችሉትን ፕሮዳክቶችን በመጠቀም በፕላስቲክ ሊደርስብን ያሉትን ጉዳቶችን መቀነስና መከላከል አንዱ ትኩረት ተደርጎ የሚሰራበት ይሆናል። በሐምሌ ወር ላይ የአፈርና የውሃ ብክለትን መከላከል በተለይ ደግሞ ከአረንጓዴ አሻራ ንቅናቄ ጋር አስተሳስረን የምንሰራው ስራ ይሆናል ማለት ነው በነሐሴ የአየር ብክለትን መከላከል በመስከረም የደረቅ ቆሻሻ ወይም የቆሻሻ አያያዝና አወጋገር ላይ ትኩረት አድርጎ የሚሰራ ይሆናል በጥቅምት ወር ላይ የድምፅ ብክለትን መከላከል የመጨረሻው በህዳር ወር ላይ የአካባቢና ማህበራዊ ተጽዕኖ ግምገማ ተፈጻሚነቱን የምንከታተል በተለይ ደግሞ በመንግስትም ይሁን በግል በሚለሙ ፕሮጀክቶች ይህ የማህበረሰቡን ያሳተፈ የማህበረሰቡን ተጠቃሚነትን ያረጋገጠ ስራዎችን የምናሳትፍ ይሆናል። ግንቦት ሃያ ስምንት በዓለም አቀፍ ደረጃ ለሃምሳ ሁለተኛ ጊዜ በሀገሪቱ ደግሞ ለሰላሳ ሁለተኛ ጊዜ የሚከበረው የዓለም አካባቢ ቀን በማስመልከት የሁለተኛው ዙር ጽዱ ኢትዮጵያን ባህል ማድረግ የስድስት ወር ንቅናቄ በተመሳሳይ መልኩ በክልሉ መጀመሩን የገለጹት ደግሞ የክልሉ አካባቢ ጥበቃ ባለስልጣን ስራ አስኪያጅ ወይዘሮ ነቢላ መሀዲ ናቸው። ጽዱ ኢትዮጵያን መፍጠር አንዱ የብልጽግና ራእይ መሆኑን የገለጹት ኃላፊዋ ጽዱ ኢትዮጵያን መፍጠር ማለት የንጽህና ባህል የዳበረባት ከፕላስቲክ ውሃ፣ ከአየር ብክለት የጸዳጅ ዘመናዊ የደረቅና ፍሳሽ ቆሻሻ ከኤሌክትሮኒክስ ቆሻሻ እንዲሁም የአካባቢና የማህበረሰብ ተ የተጽዕኖ ግምገማ ስርአት የዳበረባት ህዝቦቿ በህገ መንግስት የተሰጣቸውን በንጹህ አካባቢ የመኖር መብታቸው የተረጋገጠባት ውብ ከተማን መፍጠር ነው ሲሉም ገልጸዋል። ጽዱ ኢትዮጵያ መፍጠር አንድ የብልጽግና ራይ አካል ነው። ጽዱ ኢትዮጵያ መፍጠር ማለት ንጽህናን ባህል የዳበረ ከፕላስቲክ፣ ውሃ፣ ከአፈር አየር ብክለት የጸዳች ዘመናዊ የደረቅና ፍሳሽ ቆሻሻ ከኤሌክትሮኒክስ ቆሻሻ እንዲሁም የአካባቢና የማህበረሰብ ተጽዕኖ ግግበ ማስተራት ይዳበረባት ህዝቦቿ በህገ መንግስት የተሰጣቸውን በንጹህ አካባቢ የመኖር መብታቸውን የተረጋገጠና ውብ የከተማዋን መፍጠር ማለት ነው። የአካባቢ ብክለትን በመከላከል ተግባራዊ ለውጥ ማምጣት የሚቻለው በጋራና በቅንጅት መሆኑን ጠቁሞ የበለጸገች ውብ ማራኪና ጽዱ የሆነች ሀረርን ለመፍጠር ሁሉም የበኩልን እርሻ እንዲወጣም ጠይቀዋል። ክልላችን እያስመዘገበች የምትገኘውን የኢኮኖሚያዊና ፖለቲካዊ ማህበራዊ እድገት ወደ ላቀ ደረጃ ለማሸጋገር የጽዳት ውበትና አረንጓዴ ልማት ስራዎችን ቀጣይነት ባለው መልኩ ማረጋገጥ እጅን ወሳኝ ነው። የሐረሪ አካባቢ ጥበቃ ባለስልጣን በአዋጅ የተቋቋመለትን አላማን ለማሳካት ለማሳካትና ከጊዜ ወደ ጊዜ እያደገ የመጣውን ኢኮኖሚያዊ ፖለቲካዊ ማህበራዊ እንቅስቃሴ የሚያስከትሉትን አሉታዊና አሉታዊ ተጽዕኖ ለመገደብ እንዲሁም የህግ ተከባሪነትን ለማረጋገጥ የተለያዩ እንቅስቃሴዎችን እያደረገ መሆኑ ይታወቃል። የአካባቢ ብክለት በመከላከል ተግባራዊ ለውጥን በማምጣት የሚቻለው በአንድ ተቋም ጥረት አለመሆኑ እሙን ነው። በመሆኑም እያንዳንዳችን የአካባቢ ብክለት በመከላከል የበለጸገች ውብ ማራኪ፣ ጽዱ የሆነችን ሐረር ለመፍጠር እንድንረባረብ የለቀጣዩ ወራት ለምናካሄደው የጽዱ ኢትዮጵያ ንቅናቄ በተሳካ ከሌሎች ክልል እንደ ኮሪደር ልማታችን የተሻለ ውጤት በማስመዝገብ ክልላችንን ብሎም ሀገራችን እንድናስጠራ የበኩላችንን እንድታደርጉ ጥሪን አቀርባለሁ። በመድረኩም የሐረሪ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ጌቱ ውይሳን ጨምሮ የክልሉ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በእለቱም በክልሉ ባህል ማዕከል የችግኝ ተከላ መርሐ ግብር ተካሂደዋል። የተረጋጋና አስተማማኝ ሰላምን ለማስጠበቅ የአገሪቱን ራዕይም ለማሳካት የወጣቶች ሚና የጎላ መሆኑ ተገለጸ። የሐረሪ ክልል ብልጽግና ፓርቲ ወጣቶች ሊግ ጽህፈት ቤት ከክልሉ ወጣቶች ጋር በመሆን የክልሉን ሰላም ማስጠበቅና ማጽናት ዙሪያ የጋራ መድረክ የውይይት መድረክ አካሂደዋል። ለአብዲ ዑስማን ዘገባ ገዛኸኛ ራጌ። የሐረሪ ክልል ብልጽግና ፓርቲ ወጣቶች ሊግ ጽህፈት ቤት ከክልሉ ገጠርና ከተማ ወረዳዎች ከተውጣጡ ወጣቶች ጋር በመሆን የክልሉን ሰላም ማስጠበቅ በሚቻልበት ሁኔታ ላይ የውይይት መድረክ አካሂደዋል። በመድረኩ ንግግር ያደረጉት የክልሉ ብልጽግና ፓርቲ ወጣቶች ሊግ ጽህፈት ቤት ኃላፊ አቶ ሙስጠፌ ኤልያስ የጸጥታ ጉዳዮች የበለጸገችና ጠንካራን ኢትዮጵያን ለመገንባት ወሳኝ ናቸው ብለዋል። በክልሉ ብሎም በሀገር አቀፍ ደረጃ አስተማማኝና የተረጋጋ ሰላምን በማስጠበቅ የሀገሪቱን ራዕይ ለማሳካት የወጣቶች ሚና የጎላ መሆኑን ጠቁመዋል። ወጣቶች የጸጥታ ባለቤት መሆኑን በመረዳት በሚኖሩበት ቦታ ሁሉ ወንድማማችነትን በማጠናከር ደህንነቱና አንድነቱን ሊጠብቅ ይገባል ብለዋል። ክልሉ በሰላም በፍቅር አብሮነት በመኖር የሚታወቅ በመሆኑ ወጣቶች በገጠርና በከተማ እነዚህን ሴቶች ማጠናከር እንደሚጠበቅባቸው አስታውቀዋል። የሐረሪ ክልል ወጣቶች ምክር ቤት ስራ አስፈጻሚ ወጣት አያን እስማኤል እንደገለጹት የመድረኩ ዓላማ ወጣቶች ግንዛቤ እንዲጨብጡና የሀገሪቱንና የክልሉን ጸጥታ በማስጠበቅ የበኩላቸው ሚና እንዲጫወቱ ለማድረግ ነው ብለዋል። የሐረሪ ክልል በሰላም የሚታወቅ በመሆኑ ወጣቱም ይህን አጠናክሮ በማስቀጠል የሁሉም ክልሎች አሪያ ሊሆን እንደሚገባ አንስተዋል። በሐረሪ ክልል ፖሊስ ኮሚሽን የቪአይፒ ዲቪዥን አመራርና አባላት እንዲሁም የጁገል ዓለም አቀፍ ቅርስ የኮሪደር ልማት ስራዎችን ተዘዋውረው ተመላከቱ። የሐረሪ ክልል ፖሊስ ኮሚሽን ቪአይፒ ዲቪዥን ኃላፊ ረዳት ኢንስፔክተር ጃሚ አብዱራህማን እንደገለጹትም አባላቱ የህግ የበላይነትን ከማስከበርና የህግ ደህንነትን ከማስጠበቅ ባሻገር የተለያዩ የልማትና በጎ ፈቃድ ተግባራት ላይ በመሳተፍ ህዝባዊነታቸውን እያስመሰከሩ ይገኛል ብለዋል። በዛሬው ዕለትም አባላቱ የጁገል ዓለም አቀፍ ቅርስ የኮሪደር ልማት ስራዎችን የመንከባከብ ተግባርን አከናውነዋል። የጁገል ዓለም አቀፍ ቅርስን ጨምሮ በክልሉ የተከናወኑና በመከናወን ላይ የሚገኙትን የኮሪደር ልማት ስራዎችም ማስተላለፍ እንዲሁም በመንከባከብ ለትውልድ ማስተላለፍ የሁሉም ዜጋ ኃላፊነት መሆኑንም ኢንስፔክተር ጃሚ አስገንዝበዋል። ሐረሪ ክልል ፖሊስ ኮሚሽን የቪአይፒ ዲቪዥን አባላት በተለያዩ ማህበራዊና ልማታዊ ተግባራት ላይ የሚያደርገውን ተሳትፎ አጠናክረው እንደሚቀጥሉም ተናግረዋል። ቀጥለናል። የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየተሻገረው የሚገኙት የዕለተ እሁድ የአስር ሰዓት ዜና እወጃችን በቀጥታ ስርጭት ወደ እናንተ እየተሻገረ ይገኛል። አሁን ደግሞ ከሀገር አቀፍ ምንጮዎች ወደያገኘናቸው ወሬዎቻችን እናልፋለን። በሀገር አቀፍ ደረጃ በዘንድሮ በጋ የተቀናጀ የተፋሰስ ልማት ከ3.7 ሚሊዮን ሄክታር በላይ መሬት ማልማት መቻሉን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም ስራ መሪ አስፈጻሚ አቶ ፋኖሴ መኮንን ገለጹ። በሌላ ዜናችን ደግሞ በአማራ ክልል የተለያዩ ከተሞች ሰላምና ልማትን የሚደግፍና ጽንፈኝነትን የሚያወግዙ ህዝባዊ ሰልፎች ተካሂደዋል። ተጨማሪ አለን። በሀገር አቀፍ ደረጃ በዘንድሮ በጋ የተቀናጀ የተፋሰስ ልማት ከ37 ሚሊዮን ሄክታር በላይ መሬት ማልማት መቻሉን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ገልጸዋል። መሪ ስራ አስፈጻሚው ከኢዜአ ጋር በነበራቸው ቆይታም በኢትዮጵያ የተጎሳቆለ መሬትና አካባቢን ለማከም መንግስት ዘርፈ ብዙ ስራዎችን እያከናወነ እንደሚገኝ ተናግሯል። የአፈር ለምነትን ማጣት፣ የአፈር መሸርሸር፣ የማህበረሰቡ የጎርፍ ተጋላጭነት መጨመርና ሌሎች ተግዳሮቶች ለመፍታት ህብረተሰቡን ያሳተፈ የተፈጥሮ ሀብት ጥበቃ ስራ እየተከናወነ ነው ብሏል። ባለፉት ዓመታት በተከናወኑ የአፈር ውሃ ጥበቃ ስራዎች ወደ 336 ሚሊዮን ሄክታር መሬት እንዲያገግም መደረጉንም ጠቅሷል። በየአመቱም እንደ አካባቢው ነባራዊ ሁኔታ ከ30 እስከ 60 ቀናት በሚቆዩ ጊዜያት ህብረተሰቡ በሚያደርገው የነቃ ተሳትፎ የስነ አካላዊ የአፈር ውሃ ጥበቃ ተግባር በልዩ ትኩረት መሰራቱን ገልጿል። እየተገባደደ ባለው በጀት ዓመትም ከ1 ሺህ በላይ የሚሆኑ ተፋሰሶች ላይ የተቀናጀ የተፋሰስ ልማት ሥራ መከናወኑን ተናግረዋል። በተፋሰስ ልማቱም ከ3.7 ሚሊዮን ሄክታር በላይ መሬት መሸፈን መቻሉንም አንስተዋል። በአማራ ክልል የተለያዩ ከተሞች ሰላምና ልማትን የሚደግፉ ጽንፈኝነትን የሚያወግዝ ህዝባዊ ሰልፍ ተካሂዷል። በሰላማዊ ሰልፉም የመንግስት የልማትና የሰላም ጥረት በማድነቅ የተጠናከረ እገዛ ድጋፍ እናደርጋለን ሲሉ ተሳታፊዎቹ አረጋግጠዋል። በክልሉ አንዳንድ አካባቢዎች ጽንፈኛው ቡድን በዜጎች ላይ የሚፈጸመውን እገታ፣ ግድያ፣ ዘረፋ እናወግዛለን በማለት በሰልፉ ላይ ሀሳባቸውን ገልጿል። የሰልፉ ተሳታፊዎች ሰላም እንፈልጋለን፣ መንግስት ህገ መንግስት ማክበር፣ የንጹሐን ገዳዮች ለህግ ያቅርብልን የልማት አርበኝነት ለልጆቻችን፣ እናወርሳለን፣ ሰላም የጋራ ሀብት ነው፣ በጋራ ይለማል፣ በጋራ ይጠበቃል፣ ሰላም ለሁሉም፣ ሰላም ለሰላም የሚሉና ሌሎች መልእክቶችም አሰምተዋል። በአዲስ አበባ ከተማ ደረጃ የሰባተኛው አረንጓዴ አሻራ መርሃ ግብር ማስጀመሪያ በመትከል ማንስተራራት በሚል መሪ ሀሳብ እየተካሄደ ይገኛል። በመርሃ ግብሩ ላይ ከንቲባ አዳነች አቤቤ ባስተላለፉት መልእክት በአዲስ አበባ ከተማ ደረጃ ባለፉት ስድስት ዓመታት 85 ሚሊዮን ችግኞች መተከላቸውን ጠቁመዋል። በዚህም የከተማዋ የደን ሽፋን ከ2.8 አሁን ላይ 22 በመቶ መድረስ መቻሉን ገልጸው ኢትዮጵያ ችግሮችን በመትከል ተረጅነት ታሪክ ለማድረግ እየሰራች ነው ብሏል። አዲስ አበባን ለመኖር ምቹና ጽዱ ለማድረግ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ አንስተው ባለፉት አመታት በተከናወኑ የአረንጓዴ አሻራ ስራዎች ወንዞች ማንሰራራት መጀመራቸውን፣ በአፈር ውሃ ጥበቃ ውጤቶች መታየት እንደጀመሩ መናገራቸውን የከተማ አስተዳደ ማስተዳደሩ ኮሚኒኬሽን ለፋና ዲጂታል ገልጿል። በማስጀመሪያ መርሃ ግብሩም የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ቡዜና አልቃድር፣ በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ፣ የሃይማኖት አባቶች፣ የቂነ ጥበብ ባለሙያዎች፣ የስፖርት ማህበረሰብ፣ የተፎካካሪ ፓርቲ አመራሮችና ሌሎችም ተገኝተዋል። በአገር አቀፍ ደረጃ በዘንድሮ የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ 7.5 ቢሊዮን ችግኞች እንደሚተከሉም ይጠበቃል። ዜናዎቻችን አበቁ። ስለ ተከታተላችሁ እናመሰግናለን። ከመላዊ ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ይሁን ዜናዎቹ ምርጫለሁ። ቀሪ ሐረሪ ቴሌቪዥን ልዩ ልዩ መሰናዶዎች ወደ እናንተ ይደርሳሉ። ጤና ይስጥልኝ።